እንግዲህ ፍቅር ጠፍታለች። ሰሞኑን ፍቅር አረገዘች፣ ያስረገዛት ማን እንደሆነ አይታወቅም እያሉ ብዙ እትንሽ ያወዛግቡ ቆይተው ነበር ማለት ነው። ዛሬ ላይ ደግሞ እንግዲህ የኔን የልጅ አባት ለምንድነው የምትጠይቁኝ? እናንተ ምን አስጨነቃችሁ? በሚል ጉዳይ ተነስታ ፍቅር ወዴት እንደሄደች አይታወቅም። እነፉ ደግሞ ለቤተሰብ ደውለን አሳውቀናል። እናቷም በጣም ግራ ገብቷቸዋል። እንዴት ማድረግ እንዳለብን አናቅም። እባክሽን ፍቅር ይህን ቪዲዮ ካየሽ በኋላ ወደ አዲስ አበባ ተመለሺ፣ ከኛ ጋም ባትገናኝ ባለሽበት አርፈሽ ተቀመጪ እያለ ነው ማለት ነው እንግዲህ የመጨረሻ ማስጠንቀቂያ እየሰጠ ነው ማለት ነው። ለፍቅር ዛሬ የሆኑ የም ቪዲዮ ሰምተሽ አለው እዚህ ቦታ ኔ ካላች ለፖሊስ እናመለክታለን። ማዘርሽም ወደ አዲስ አበባ ድረስ እንደሚመጡ ተናግሯል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የሻተ ሁለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ወደ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ተተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? አይ እንግዲህ ሰሞኑን ፍቅር አረገዝኩ በሚል ምክንያት ያው እርጉዞች እየበዙ ነው፣ በነገራችን ላይ እርጉዞች እየበዙ ነው። አረገዝኩ እና ያስረገዛችሁኝ እናንተ ናችሁ ብላ አንድ ሶስት አራት ቪዲዮ አምልጠውኛል አልሰራው ማለት ነው። እና እንግዲህ ፉአድን እና ያማን ነው ስሙ ማለት ነው ራቡ ነው ማነው ስሙ እሱ ነው እንግዲህ፣ እናንተ ናችሁ ያስረገዛችሁ ሳይታወቅ፣ ያኔ እንግዲህ ስር እንደሆነ መሰለኝ እርግዝናና እንደዛ ነው ብላ እንግዲህ ያው ተነስታ ሐኪም ቤት ድረስ ሄዳ ልጁን አስወረደችው እስከ መባል ድረስ ደርሰው። ዛሬ ደግሞ ፍቅር ጠፍታለች ብለው መተዋል ማለት ነው እንግዲህ። ፍቅር በምን ምክንያት ነው የጠፋችሁ? ያስረገዛትን አላወቀችም። ማነው አባቱን ብላ ብትጠየቅ እንግዲህ እፉ አንተነህ አንተነህ አንተነህ እየተባባሉ እየተዋከሩ ነበር ማለት ነው። እንግዲህ እንደዚህ እንደምናያቸው በጣም ተጨንቀዋል፣ በጣም አስበዋል። ፈቲ ራሱ በጣም አስባለች፣ ተጨንቃለች። ከዛ ግን እንደዚህ የሆኑ ፍቅር ስልክ ደወለች ማለት ነው ስልክ ከደወለች በኋላ ለፈቲ ደውላ ምንድነው ያለቻት? ብቻሽ ነሽ ወይ? ካጠገብሽ ማንም የለም ወይ? ስትላት ፈቲም አዎ፣ ማንም የለም። ፍቅር የት ነው ያለሽው እያለቻት እያለ? የሆነ ጫጫታ ይሰማኛል ማን ነው ያለው ስትላት፣ እንግዲህ ፏድ እፎ ተቀብሎ አለን፣ ፍቅር አሁን ምንም ነገር እንዳትዋሺ የምታውሪውን ሁላ በትክክሉ አውሪ፣ እኔ ካሜራ ይዣለሁ ካሜራ ደቅነን እያወራን የደወልሾ ና እባክሽን፣ የሆንሾን ሁላ ተናገሪ ሲላት እንግዲህ እሷ የተናገረችው እሱ ያላት እናትሽም ሰምታለች፣ እናትሽም ስለሰማች ነና አርፈሽ ተቀመጪ። እናትሽ ወደ አዲስ አበባ ሳመጣና ብዙ ነገር ከመፈጠሩ በፊት እባክሽን ወደ አዲስ አበባ ወደ ቤትሽ ተመለሽ። የት ነው ያለሽው? አለዛ ማዘርሽም ሰምታለች፣ ብዙ ሰዎች ሰምተዋል። እባክሽዋ ታጨንቂ ሲላት፣ አይመለከትህም። ከእናቴ ጋራ አውርቻለሁ አለችው ማለት ነው። እንግዲህ ፏ ደግሞ ያለው እናትሽ ተረብሻለች እና ነይ እያለ ነበረ። እሷ ደግሞ እንግዲህ እናቴ ናውርቻት አለው። ወደ እናንተ መምጣት አልፈልግም። ከእናንተ ጋር መምጣት የመቀላቀል መቀላቀል አልፈልግም። የእናንተ ጓደኝነት በቃኝ ብላለች ማለት ነው እንግዲህ ፍቅርን ያስረገዳት ያስረገዛት ማን ነው ወይ ወይ ጉድፈላ ዘንድሮ አለ። ፍቅርን ያስረገዛት ሰው ማን ነው? ይሄ ነው ግራ የገባኝ። ማለት ነው እንግዲህ ከፍዋድ ጋር ነበረ ፍቅር ፍቅር የሚያጫውታቸው የነበረው ከፍዋድ ጋር ነበረ፣ እንትን የሚሉት። ከዛ በኋላ ደግሞ ያኛው ማን ነው ስሙ? ቡሪካ ከቡሪካ ጋር ነበር። ማለት ነው እንግዲህ እያየናት የነበረው በዙሪያዋ ሌላ ወንዶች አላየንም። እንግዲህ ከነዚህ ከሁለት አንዱ ያው እሷም ከፍቷት የጠፋችሁ እንዴት አያምኑም ብላ ይመስለኛል። እና እንዴት አያምኑልኝም? ለምን አላመኑም? ለምንድን ነው ይሄ እንደዚህ የሆነው ማመን የለባቸውም ወይ በሚለው እንግዲህ ይመስለኛል፣ አኩርፋ የጠፋችሁ ነው የሚመስለኝ እኔ። ይሄ የኔ መሰለኝና የእኔ ግምት ነው ማለት ነው። እና ስለዚህ ፍቅር ለእኛም አባቱን ብታሳውቂም ከማን እንዳረገሽ ብትነግሪም ጥሩ ነው። ምክንያቱም እኛም ኃጢአት ባንገባ እንዴ፣ የከሌ ነው የከሌ ነው እያልን እኮ ተሰቃየ። ተሰቃየን ስለዚህ አንቺ ምንድን ነው ማድረግ ያለብሽ? ለተመልካቾችሽ የነሱ ከሆነ የከሊ ነው፣ የፏድ ከሆነ የፏድ ነው፣ የቡሪካም ከሆነ ደግሞ የቡሪካ ነው ብለሽ አሳውቂ ማለት ነው። እና አው ተመልካችም ተወዘጋገበ እኮ ግራ ገባው እንዴ። ፍቅር ምን አስበሽ ነው? ስለዚህ ዝም ማለት ጥሩ አይደለም፣ እና አሳውቂ ነው ምልሽ። ሌላው ተደብቀሽ ሳይሆን ነገሮችን መጋፈጥ ነው ያለብሽ ማለት ነው። መደበቅ ምናመጣሽ። ከነሱ ጋር መቅረብ ካልፈለግሽ እንዳደርሱብኝ አልደርስባችሁም ማለት ትችያለሽ ማለት ነው። የናክል መደባበቅ፣ ድብብቆሽ መጫወቱ ጥሩ አይደለም። ሲጀመር ድራማ እየሰራሽ ነው አንቺ እና ሲጀመር፣ ማለት ነው እንጂ እርግጠኛ እውነት ፍቅር አርግዛ ነው የምትሉ ሰዎች እኔ እንጂ አላቅም ብዙዎቻችሁ እንግዲህ ፍቅር አረገዘች እያላችሁ ነው። በዚህ አጋጣሚ አብርሃም ሚስቴ አረገዘች፣ ሚስቴ አርግዛልኛለች እያለ ነው እንግዲህ። ማናት ሩታ ማለት ነው። ሩታ እንግዲህ እስቲ እናያለ። በሩታ ደግሞ ዙሪያ ያመጣበት አለው ማለት ነው። ከዚህ ቀደምም አረገዝኩኝ ብላ የሆነ ቪዲዮ ሰርታ ነበር ማለት ነው። የእሱ አርግዝና እንዴት ነው? አመት ከዛ በላይ ወጥቶ ነው የሚታወቀው? አልገባኝም እና ከዚህ ቀደምም አርግዣለሁ ብላ እንደዚሁ የሆነ አልጋ ላይ አበባ በትና ምናምን ያው ለአብርሃም እየነገረችው አይተናል። እንግዲህ አላውቅም፣ እርግዝና እንዴት ነው ከአመታት በኋላ ነው እንደ የሚወጣው? አልገባኝም ለእኔ። ስለዚህ አስረዱኝ ማለት ነው። የሩታ እርግዝና ነው በየአመቱ ነው የሚረገዘው። ልጁን ሳናየው ሳናየው ነው አርግዣለሁ ትላለች፣ ግን ልጁን አናየውም ማለት ነው አርግዣለሁ ትላለች፣ ግን ልጁን አናየውም። ፍቅር ማንሽ ሮታ እንዴት ነው ነገሩ ማለት ነው? ይሄ የሮታ ጥያቄ ነው። እንግዲህ አብርሃም በቅርቡ የልጅ አባት ይሆናል ብለን እናስባለን። በአሁኑ ውሸት አይሆንም ብዬ አስባለሁ። በአሁኑ ቀልድ አይሆንም ብዬ አስባለሁ። ግን እስከ ዛሬው እየቀለለችብን ነበር ማለት ነው ምክንያቱም አርግዣለሁ ብላ ከዚህ ቀደም እንደዚሁ ቪዲዮ ሰርተው ነበረ። ስለዚህ አሁን ላይ ግን ውሸት አይሆን ብዬ ለማመን ሞክራለሁ ላለው። በተረፈ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እያደረጋችሁ እኔንም አበረታቱኝ ይላለሁ። ዋናው ነገር የፍቅር ጉዳይ ነው የሚያሳስበው። ሩታ እንኳ ብታረግም ከአብርሃም ነው ይባላል። ግን የፍቅር ከማን ነው ይባል? ከፎአድ ነው ወይስ ከቡሪካ ነው? ከማንኛው እንዳረገዘች አላወቅንም ማለት ነው። ያው እንግዲህ አሳውቁን አሳውቁን፣ እውነት እውነት አሳውቁን። ጥሩ አይደለም አሳውቁን ማለት ነው ከማን እንዳረገዝሽ ፍቅር ፍቅር አንቺ እራስሽ ወጥተሽ ደግሞ እታስረጅም ብትነግሪን ጥሩ ነው። ምን ችግር አለው? የምን ድብብቆሽ ነው? የምን መጨ እንትን ነው? የምን መደበቅ ነው እንዴ? ለዚህ ሰጋፈሩ ታሳደግ ይዋለሽ ምን አባቱ። እንደውም ማንንም አትፈልጊም ከልጅሽ ጋር ቪዲዮ እየሰራሽ ምናምን በቃ ታሳደግ ይዋለሽና ፍቅርዋ ስቀዋ ፍቅር ሶስት ማለት ነው። እንደዚህ አትሁኝ ማለት ነው። አተሲ ደበቂ ነገሮች ለመጋፈት ሞክሪ። ይንሻለሁ ማለት ነው። ሌላው ሰላማችሁ። በዚህ ቲቪ እስቲ ቪዲዮ አጫውቱ ጋይስ። ባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁን